የእግዚአብሔር ጽድቅ ተካፋይ ሊሆን የሚችለው በሞተውና ከሙታን በተነሳው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሲያምን ብቻ ነው። ምክንያቱም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲህ ብሎ ተናግሯል መንገድ እውነት፣ ሕይወት እኔ ነኝ፣ በኔ በቀር ወደ አብ የሚመጣ የለምና ብሏል። ስለዚህ ሰው በኢየሱስ ክርስቶስ ካላመነ ወደ እግዚአብሔር መንግሥት ሊገባ ከኀጢአት ሊድን የዘላለም ህይወት ሊካፈል ከቶ ስለማይችል ከሰማይ የወረደው ከቅድስት ድንግል ማርያም የተወለደውና የሞተው ለኀጢአተኞች ሁሉ የኀጢአትን የገደለው የኀጢአትን ኃይልና መውጊያውን የሰበረው ሰው መሞትና መቀጣት የዘላለም ፍርድ መካፈል ሲገባው ለኀጢአታችንና ለበደላችን በቀራሪው መስቀል በመሞት የእኛን ኀጢአት የወሰደልን ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ እርሱ የኛን በደል የእኛን ኃጢአት የወሰደልን ብቸኛ መድኃኒት አዳኝ ህይወት ነው። ኢየሱስ ያለው ህይወት አለው። መጽሐፍ ቅዱስ ሲናገር ልጁ ያለው ህይወት አለው ስለሚል በኢየሱስ አምናችሁ የዘላለም ሕይወት የዘላለም ሕይወት ተካፋዮች እንድትሆኑ ከኃጢአት ድናችሁ የእግዚአብሔር ጭርቅ ተካፋዮች እንድትሆኑ ይህንን የምስራች በጆሯችሁ እናሰማለን። ወገኖች ሆይ አሁን ያለነው የዘመኑ ፍጻሜ ላይ ነው። ምናልባት ይህንን ቃል ደግመን የማንሰማበት ቀን ሊሆን ይችል ሊሆን ይችላል። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ ዘጠኝ ላይ ማንም ሊሰራባት የማትችል ሌሊት ትመጣለችና ስለሚል ወንድሞቼ ሆይ ዛሬ በሕይወት እያለን ስንወጣ ስንገባ እግዚአብሔር በሰጠን ዕድሜና ቀን ስለ ዘላለም ሕይወት ልናስብ ስለ ዘላለም ደህንነት ልናስብ ስለ ሞተልን ጌታ ልናስብ፣ መጨረሻ የት እንደሆነ ልታስብ ልትገነዘብ ከእግዚአብሔር ቃል ሀሳብ ደግሞ ልትረዳ ይገባል። ወንድም ሆይ በዚህ ምድር የተፈጠር ነው በልተን ጠጥተን አግበልተን ተጋብተን ወልደን እንድንሞት ብቻ አይደለም። ሰው አምላኩን ፈጣሪውን እግዚአብሔርን የሚያከብር ሕይወት እንዲኖር እግዚአብሔር አዘጋጅቶለታል። እግዚአብሔርን የሚያከብር ሕይወት ግን መኖር የሚቻለው እንዲሁ አይደለም። ሰው መልካም ለማድረግ ስለጣረ ስለታገለ እግዚአብሔርን ማክበር አይችልም። ሰው ያለ ኢየሱስ እግዚአብሔርን ማክበር የሚችልበት ምንም እውቀትም፣ መንገድም አቅምም የለውም። ለዚህ ነው መጽሐፍ ቅዱስ ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል፣ እርሱም ጸጋንና እውነትን ተሞልቶ በእኛ አደረ ይላል። ይህ ጸጋ ወንድሞቴ ሆይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የመጣው ጸጋ እኛ ኃጢአተኞችን ከኃጢአት አድኖ ለእግዚአብሔር ጽድቅና እውነት እንድንኖር የሚያስችለን የሚያበቃን ነው። ስለዚህ ውድ እናቶቼ ውድ አባቶች፣ ወጣቶች፣ ሴቶችና ወንዶች ለእግዚአብሔር መኖር የምትፈልጉ ኃጢአትን መካት፣ ሞትን መጋፈት፣ የዘላለም ሕይወት መካፈል የምትፈልጉ ሰዎች ሁሉ ወደዚህ ረፍት እንጋብዛቸዋለን። ኢየሱስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እንደዚህ ብሏል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም ማሳርፋችኋለሁ አለ አለ። ማንም ደካማ አይፈልገውም አይፈልገው ኃጢአተኛ ሰው ማንም አይፈልገውም። ኢየሱስ ግን እንዲህ አለ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋችኋለሁ አለ ወደ ረፍቱ ወደ ሰላም ሁሉ ወደ ዘላለም ሕይወትሉ። ኢየሱስ ያለው የዘላለም ሰላም አለው። ኢየሱስ ያለው የዘላለም ረፍት አለው። ኢየሱስ ያለው ከእግዚአብሔር ጋር ታርቋል። የእግዚአብሔር ጽድቅ ተካፋይ ነው። ለዚህ ነው መጽሐፍ ቅዱስ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መንፈስ የህይወት መንፈስ ከኃጢአት ህግ ነጻ አውጥቷቸዋልና ስለሚል ስለዚህ ወገኔ ሆይ መልካም ለማድረግ ታግለን ሃይማኖት ጠብቀን የእግዚአብሔርን ጽድቅና የዘላለም ህይወት መኖር መካፈል ስለማንችል ህይወትና ሰላም ወደ ሆነው ሞት ወዳዲያ ሰው የዘላለም ረፍት ሆኖ ወደዚህ ምድር ወደ መጣው ወደ ጌታችን ወደ ኢየሱስ እንጠራቸዋለን። ጥሪው ለአንተ ነው ወንድሜ። ጥሪው ለሁላችንም ነው። ጥሪው ለሰው ልጆች ሁሉ ነው። የሰው ልጆች ሁሉ ኃጢአተኞች ከሆኑ ለሰው ልጆች ሁሉ የጽድቅ ሕይወት ያስፈልጋቸዋል። መጽደቅ እንጂ ያስፈልግሃል። ካልጸደቅ የእግዚአብሔር ባሕሪ ተካፋይ፣ የእግዚአብሔር ሕይወት ተካፋይ፣ የእግዚአብሔር ወገን፣ የእግዚአብሔር ቤተሰብ ልትሆን አትችልም። መጽደቅ ደግሞ እንዲሁ አይቻልም። ሰው ሊጸድቅ የሚችለው ኢየሱስ ጌታ እንደሆነ አምኖ በልቡ ደግሞ እግዚአብሔር ከሙታን እንዳስነሳ ሲመሰክር ብቻ ነው። በአፍን ካልመሰከር በልብህ ካላመን የዘላለም ሕይወት ተካፋይ ልትሆን አትችልም። ስለዚህ አሁን ሁኑ፣ ኀጢአትን ካድ፣ ዓለምን ካድ፣ የራስን ችሎታ አቅም ክደህ ኢየሱስ ብቻውን ለኀጢአቴ ሞቷል እሱ ከኀጢአቴ ያድነኛል ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ ብለህ ወደ ኢየሱስ ሩጥ። ና ከሞት አምልጥ። ና ከኀጢአት አምልጥ። ና ከነብሰ ገዳዩ